ጂፋሬ ጂፋሬ ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ። ጥራታቸውን የጠበቁ መረጃዎች እንዲደርሳችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ሰላም ጤና ይስጥልኝ። ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ከሀገር ቤት ከአፍሪቃና ከዓለም አቀፍ የያዝናቸውን ዜናዎቻችን ይዘን ቀርበናል። አብራችሁን ቆዩ። ሳልሳይ ወያኔ ትግራይ፣ የትግራይ ክልል ታጣቂዎች ወደ እርስ በእርስ ግጭት ሊያመሩ ነው አለ። የህወሓት ክፍፍልን ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በእርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ አሳስቧል። ሊፈጠር የሚችለውን ቀውስ ለማስቀረትም በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ ም ለአንዱ የህወሀት ክንፍ ያጋደለ የተባሉትን የአቋም መግለጫ በማንጸባረቃቸው በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው ይነሳል። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉበት ሌላ ታጣቂ ኃይል እንዲፈጠር ምክንያት መሆኑን ተነግረዋል። በአፋርና ትግራይ አዋሳኝ አካባቢዎች ለወራት የቆየው ይህ አዲስ ኃይል ወደ ትግራይ ክልል መንቀሳቀሱን መረጃዎች ያመላክታሉ። አዲሱ ኃይል እዚያው ትግራይ ክልል ከሚገኘው ነባሩ ኃይል ጋር የእርስ በእርስ ግጭት እንዳይገጥም የሚል ስጋት በበርካቶች ዘንድ ተፈጥሯል ሲል ዶቼቬሌ ዘግቧል። የአባይ ግድብ ፕሮጀክት አፈጻጸም ከ ዘጠና ስምንት ነጥብ ዘጠኝ በመቶ በላይ መድረሱን የህዳሴ ግድብ ፕሮጀክት ማስተባበሪያ ጽህፈት ቤት አስታውቋል። የጽህፈት ቤቱ ዋና ዳይሬክተር ዶክተር አረጋዊ በርሄ እንደገለጹት ኢትዮጵያ የዘመናት ቁጭት የነበረውን የአባይን ወንዝ ገድባ ከድህነት ለመውጣት ጉዞ ጀምራለችም ብለዋል። ባለፉት አስራ አራት ዓመታት ያለምንም የውጭ እርዳታም ሆነ ብድር በራስ አቅም ግድቡን መስራቷንም ተናግረዋል። ታላቁ የኢትዮጵያ ህዳሴ ግድብ በሀገራችን ወግና ባህል እንደ ሀገር ልንሞሽረው ወራት ቀርተውናልም ም ብለዋል። መላው ኢትዮጵያዊ በሞራል በገንዘብ፣ በጉልበት፣ በእውቀትና በዲፕሎማሲ ረገድ መሳተፋቸውን በመግለጽ ርብርቡ በታሪክ ማህደር ተመዝግቦ ለትውልድ የሚዘከር ህያው ድል መሆኑንም ተናግረዋል። የታላቁ ህዳሴ ግድብን ከመገደብ ባለፈ የቁጠባ ባህልን ቦንድ በመግዛት እንዳሳደገ ጠቅሰው የሀገርን ገጽታ በመገንባት የአሸናፊነት ስነ ልቦናን ያላበሰ መሆኑንም አስረድተዋል። እስካሁን ለታላቁ ህዳሴ ግድብ ከ23 ቢሊዮን ብር በላይ ገቢ ተሰብስቦ ለግድቡ መዋሉንም ገልጸዋል። ያንችልም መንፈስን በመስበር ከተባበርን ያቀድነውን ማሳካት እንደምንችል ያረጋገጠ የዘመናችን አድዋ ነውም ብለዋል። የአፍሪካ ልማት ባንክ የኢትዮጵያን የካፒታል ገበያዎች ለማጠናከር አራት መቶ ሺህ ዶላር ፍቃድ አጽድቋል። ድጋፉ የኢትዮጵያ ካፒታል ገበያ ባለስልጣንን መሰረተ ልማት ግንባታ ለማፋጠን እንዲሁም የኢትዮጵያ ሰነድ ማዋለ ነዋዮችን ልውውጥና ምርት አቅርቦቶችን በማስፋፋት አቅም የማሳደግ አላማ አለውም ተብሏል። ገንዘቡ በአፍሪካ ልማት ባንክ ስር ከሆነው የካፒታል ገበያዎች ልማት ትስስር ፈንድ እንደሚገኝ ባንኩ በወጣው መግለጫ አስታውቋል። ድጋፉ ለኢትዮጵያ ካፒታል ገበያ የኩባንያ መረጃዎችን ለባለ ሀብቶች፣ ለአክሲዮን ባለድርሻዎችና ለሌሎች የገበያ ተዋናዮች በወቅቱና በትክክል ማሰራጨት የሚያስችል የህዝብ መረጃ መድረክ እንዲያቋቁም ያስችለዋልም ተብሏል። አሜሪካ ለእስራኤል የ510 ሚሊዮን ዶላር የጦር መሳሪያ ሽያጭ አጸደቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንደገለጸው ሽያጩ ሁለት የተለያዩ የቀጥታ ጥቃት ፈንጂዎችና ከ7000 በ ላይ የቦምብ መቆጣጠሪያ መሳሪያዎችንም ያካትታል። የቅርብ ጊዜው ሽያጭ የተወሰነው እስራኤል በቅርቡ በኢራን ላይ ባደረሰችው ጥቃት ከፍተኛ የጦር መሳሪያ ካወጣች በኋላም ነው። የውጭ ጉዳይ መስሪያ ቤቱ ሽያጩን ያጸደቀ ሲሆን የመከላከያ ደህንነት ትብብር ኤጀንሲ አስፈላጊውን መረጃ ለአሜሪካ ኮንግረስ ሰጥቷል። ይህ የታቀደው ሽያጭ የእስራኤል ድንበሮችን፣ አስፈላጊ መሰረተ ልማቶችንና የህዝብ ማዕከላትን የመከላከል አቅሟን በማሻሻል የአሁንና የወደፊት ስጋቶቿን የማሟላት አቅሟን ያሳድጋል ተብሏል። እስራኤል በጋዛ ሰርጥ ላይ የምታደርገውን አሰቃቂ ጥቃት በቀጠለችበት በዚህ ወቅት ይህ ዕቅድ ተግባራዊ ሆኗል። ከጥቅምት 2023 ጀምሮ በእስራኤል ጥቃት ከ56500 በላይ ፍልስጤማውያን መገደላቸውን የጋዛ የጤና ባለስልጣናት አስታውቀዋል። ባለፈው ሰኞ ብቻ የተፈናቀሉ ሰላማዊ ዜጎች የሚጠለሉባቸውን ቦታዎች ጨምሮ እስራኤል በፈጸመችው የአየር ድብደባና የመድፍ ጥቃት በጋዛ በርካታ ቦታዎች ላይ ኢላማ በማድረግ ቢያንስ 97 ፍልስጤማውያን ሲገደሉ በርካቶች ሰዎችም ቆስለዋልም ተብሏል። በጋዛ የዜጎች ሞት እያሻቀበ ባለበት በዚህ ወቅት ዩናይትድ ስቴትስ ለእስራኤል የምታደርገውን ወታደራዊ ድጋፍ በመቀጠሏ ከፍተኛ ትችት ገጥሟታል። ባለፈው ህዳር ወር የዓለም አቀፉ የወንጀለኞች ፍርድ ቤት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቅድሞ የመከላከያ ሚኒስትራቸው ዩአቭ ጋላንት በጋዛ በፈጸሙት የጦር ወንጀሎችና በሰብአዊነት ላይ ወንጀሎች የተነሳ የእስር ማዘዣ አውጥቷል። እስራኤልም ከአካባቢው ጋር ባደረገችው ጦርነት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስም ቀርቦባታል። ወደ ቤተሰቦቻችን ያዝናቸው የሰዓቱ ዜናዎቻችን የስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ። ጂፋሬ፣ ጂፋሬ፣ ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ